የእግር መጣመም፣ የላንቃና ከንፈር መሰንጠቅ ችግር ላለባቸው የኅብረተሰብ ክፍሎች ነፃ የሕክምና አገልግሎት እየተሰጠ መሆኑን የአማራ ክልል ጤና ቢሮ ገለጸም። ችግሩን ለመከላከል ጤናማ አመጋገብ መከተል፣ ቅድመና ድህረ ወሊድ ክትትል ማድረግ እንደሚገባ ቢሮ አስታውቋል። ደጀናምባቸው በአማራ ክልል በየአመቱ ከሚወለዱ ህጻናት መካከል ሁለት በመቶ ያህሉ የአፈጣጠር ችግር እንዳለባቸው የክልሉ ጤና ቢሮ መረጃ ያመላክታል። ይህንን ችግር ለመፍታትና ህፃናትን ለመርዳት የክልሉ ጤና ቢሮ የአፈጣጠር ችግር ያለባቸውን ህጻናት የህክምና አገልግሎት ለመስጠት የሚያስችል ዘመቻ ጀምሯል። በተንታ ወረዳ 01 ቀበሌ ነዋሪዋ ወይዘሮ ካሳይቱ ይመር ልጃቸው ሲወለድ የእግር መታጠፍ ችግር እንደነበረበት ተናግረዋል። ለዘመቻ በተሰጠ መረጃ አማካኝነት ወደ ደሴ አካል ተሀድሶ ማዕከል በማምራት ለልጃቸው ህክምና ማግኘት ችለዋል። እኔም በመማሬት የክስት አንብቤ እንጂ እዚህ ቦታ ይሄ ልጅ ይሰራል ልጅ ግን ሐሙስ እለታ አስር ሰዓት ላይ ቴክስቱ ይደርሰኝ። በቃ ልጄም በዚህማ መንገድ ያሰረቸው መጣለሁ በሚል እንጂ ሌላ እኔ የነገረኝ ማህበረሰብ የለም። አሁንም ግን ልጅ እንደሚድን እሙን አለኝ ተስፋ አለኝ። ብዙ ህጻናት በወላጆቻቸው የግንዛቤና የመረጃ ጥረት ምክንያት ችግሩን እንደማያስተካክሉ ገልጸው አስፈላጊው የግንዛቤ ስራ መሰራት እንደሚጠበቅበትም ያነሳሉ። ከዛሬ አራት ዓመት አምስት ዓመት በፊት ቢሆን ይሄ ልጅ አይዲንም ምክንያቱም እንደዚህም ቴክኖሎጂን ምንትንም የለም፣ ምንም ነገር የለም። አሁን ግን እኔም አሜስ ተፈቀደ፣ መንግስትም የተሻለው እንዲጋፍ እየሰጠኝ ለልጅ መዳን ብቻ ነው የምፈልገው በቃ። ምክንያቱም እንኳን መንግስት እየረዳው ለልጁ አንድ ሰው ትራንስፖርታችን እየተጠየቅ አይዟችሁ እየተባል እንክብካቤ እየተሰጠ ነው። አሁን እኔ ትልቁ ምስጋና ለድርጅቱ ከፍ ያለ ምስጋና ይገባዋል። ከክልሉ ጤና ቢሮ ጋር በመተባበር የዘመቻ ሕክምናውን እየሰጡ ከሚገኙት መካከል ደሴ አካል ታድሶ ማዕከል አንዱ ነው። የችግሩ አሳሳቢነት ከጊዜ ወደ ጊዜ እየጨመረ መምጣቱን የማዕከሉ ስራ አስኪያጅ አለልኝ ማሙ ይጠቅሳሉ። በመደበኛ አገልግሎታችን ስንመለከተው ከመቶ በላይ እዝግራቹ ተዟዟር ህጻናት በስድስት ወሩ አገልግሎት ሰጥተናልኛ በመደበኛ አገልግሎት። አሁን ደግሞ በካምፔን ደረጃ የምታየው ነገር እጅግ በጣም አሳሳቢ ነው እና ሁሉም የህብረተሰብ ክፍል እዚህ ግንዛቤ ይዞ ወደ ህክምና መምጣት እንዳለበት የሚያሳይ አመላካች ነው። የአፈጣጠር ችግር ያለባቸው ሰዎች ማህበራዊ መገለል እንደሚደርስባቸው የሚያነሱት የአማራ ክልል ጤና ቢሮ ምክትል ኃላፊ አቶ ገስጥ ጥላሁን በዋናነት ያልታቀደ እርግዝና ለህፃናት የአፈጣጠር ችግር መንስኤ እንደሆነ ያነሳሉ። ችግሩን ቀድሞ ከመከላከል ባለፈ ህክምና በመስጠት ለመታደግ እየተሰራ ነው ያሉት አቶ ገስጥ፣ ዘመቻውም የዚህ አካል ነው ብለዋል። ላንቃ መሰንጠቅ እንዲሁም የክሌፍት ፉት ወይም የእግር መጣመም ችግር ያለባቸውን ህጻናት የመታደግ ስራ በካምፔይን በተለይ በዚህ በደሴና በጎንደር ሌሎቹንም በዙር እንቀጥላለን። በዙር ያደረግንበት ምክንያት ቀደም እንዳነሳሁት የባለሙያውም የግብአቱን እጥረት ስላለ እያንቀሳቀሱ ወደ ሌሎቹ ቦታዎች ለመድረስ በየዙሩ ማድረግ ተገቢ ስለሆነ ነው። የጤና ችግሩን ለመከላከል የተስተካከለ የምግብ ስርዓት፣ የቅድመ ወሊድና ድኅረ ወሊድ ክትትል ማድረግ አስፈላጊ መሆኑን ያነሱት ምክትል ኃላፊው የግንዛቤ ፈጠራ ስራውን ማጠናከር፣ ችግሩ ሲከሰትም ወደ ሕክምና ማምራት ይጠበቃል ይላሉ። ማስተማር፣ ማስረዳት። ሁለተኛ ከመከላከል ያለፈውን ደግሞ ቶሎ መለየት። እድሜያቸው አሁን እዚህ ሳይ፣ እኔም እየተዟዟርኩ እያየው ነበርና በጣም 30 ዓመት 20 ዓመት ይሆናቸዋሉ። ይሄ ቶሎ ቢለይ በቀላሉ ማረም ይቻላል። የእግር መጣመም ችግር ያለባቸውን ማቃናት ይቻላል፣ እንዲንቀሳቀሱ። የላንቃ ችግር ያለባቸውንም በሰርጂካል ኮረክሽን ኮረክት ማድረግ ይቻላል እና ይህንን ፈጥኖ የመለየት ስራ መስራት። ሶስተኛው ደግሞ ህብረተሰባችን ጋ አሁንም የተማረ በሚባለው ጭምር እንደ መርገምት መውሰድ አለ እና ይሄ በአፈጣጠር ምክንያት በህይወት ከተፈጠሩ ህጻናት በተለየ መንገድ የተፈጠሩ ህጻናት እንጂ የተረገሙ ህጻናት አይደሉ። እሱን ደግሞ በሰርጂካል ኮሬክሽን ማስተካከል እንችላለን፣ በፊዚዮቴራፒ ማስተካከል እንችላለን። ስለዚህ ህብረተሰባችን ይህን ገብቶት የተለየ መርገምት የደረሰባቸው ልጆች እንዳልሆኑ ተረድቶ ሳይደብቅ ወደ ህክምና ጣቢያዎች ማምጣት ይጠበቃል። የዘመቻ ህክምናው ከየካቲት 25 እስከ የካቲት 29 2017 ዓ ም የሚቀጥል ይሆናል።